ሰላም እና ክብሮታችን በያላችሁበት ድረስ ውድ ተመልካቾቻችን እንደምሰንብታችኋል። ጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁ ማዳምሮ ዝግጅታችን ጀምሯል። የዛሬውም አዳምሮ ዝግጅታችን ትኩረቱን የሚያደርገው ደግሞ የጎንደር ዩኒቨርሲቲ እንስሳት ሕክምናና ጤና ሳይንስ ኮሌጅ የመማር ማስተማር ስራ ያከናውናል። ከመማር ማስተማር ስራው ባሻገር ደግሞ በጎንደርና ና አካባቢው ለሚገኙ የማህበረሰብ ክፍሎች የእንስሳት ሕክምናን እየሰጠ ይገኛል። ይህንን የተመለከተ ጥንቅር አዘጋጅተንላችኋል። ፕሮግራሙን ያዘጋጀው አዲስ አለማየሁ ነው።

የጎንደር ዩኒቨርሲቲ ለማህበረሰቡ ከሚሰጣቸው ማህበራዊ አገልግሎቶች አንዱ የእንስሳት ህክምና ተጠቃሽ ነው። የእንስሳት ህክምና መመሪያ ተብሎ ስራውን የጀምረው ተቋሙ አሁን ላይ ለበርካታ የጎንደር ከተማና አካባቢው አርሶ አደሮች ግልጋሎት እየሰጠ ይገኛል። በተለይ ማዕከሉ የተሟላ አገልግሎት እየሰጠ መሆኑ ለነዋሪዎች እፎይታ ፈጥሮላቸዋል። አወቀደም ይባላል። በእንስሳት ህክምና ከዚህ ህክምና መድኃኒት ሁለት ሶስት ጊዜ ከውቶችን እያዝነ መጠናል በወሰድንበት የሚሰጠው መልካም አገልግሎት ነው የሚሰጣቸውም የመድኃኒት ጥራቱ የተጠበቀ ነው። ከውቶችም በአርባ ቀን በሰላሳ ቀን ትልቅ ከፍተኛ ለውጥ ያሳያሉ። በተለያየ ነገር እንስሳዎች ይጎዱ ነበር። የወተት መበከል ነበር። የዚህ የተለያየ የበሽታ መያዝ ነበር። የፋንገስ በዚህ በዚህ በቅርበትም ነድተን መጥን በእግራችን ምንም እንግልት ትበለለው በሰአቱ አሳክመን የለም መድኃኒት ስርዓት የለም በማይሉበት መድኃኒት በተሟላበት ሁኔታ የህክምናውን ተግባር እንደሚያካሂዱ ትልቅ ምስጋና እናደረጋለን ይህም ህክምናው በቅርቡ በመገኘቱ በመንግስትም በባለሙያዎችም ትልቅ ሳቢ ና ለውጥ ነው ትርንጓና እባላለሁ የመጣሁት ከዚህ ክሽንታ ቀበሌ 19 ነው በጎችን ላሳክም ነው የመጣው ያው ፌስታል ነገር ስለሚመሩ ምናልባች ሰውነታቸው ሲቀንስ ለማሳየት ብዬ ነው እና ምግቡ አልስማማቸው ሲል ሰውነታቸው ዘር ሲል ለማሳየት ብዬ ነው ከዚህ በፊት አሳክም ያውቃለሁ አስጣጡ፣ የህክምናው አስጣጥ ቆንጆ ነው። እስካሁን እኔ በጎች ሁለት ብቻ አይደሉም ብዙዎች ናቸው። ከዚህ በፊት ወደ አስራ ምናምን አመት ነው ያረባሁኝ እና እኔ አመጋገቢ ቆንጆ ነው። ግን ከዚህማ አንዳንድ ጊዜ ሳመጣቸው ቅርብ በመሆኑ አንጻር ቆንጆ ነው ው የእንስሳ ካፋሊቲ ዚህ መደቡ ቆንጆ ነው። ለትራንስፖርት ለሁሉ ነገርም ቆንጆ ነው ብዬ አስባለሁ። አበበባዬ እባላለሁ። የቀበሌ 19 ነዋሪ ነኝ። ዚህ በፊትም ውሻ መጣለው ሲታመሙ አሳክማለሁ፣ ወዲያውኑ ይድናል። ህክምናውን ሲወስዱ ማንኛውም ነገር ህመማቸው ይለቃቸዋል። በማንኛውም ሰዓት ህክምና መውሰድ እንችላለን። ክፍት ነው፣ ሁሌም ኦን ነው። እንመጣለን ወዲያው። ክትባትም በሽታም ከሆነ ወዲያው ታክመው ይሄዳሉ። ሁሉም ሰውም በቅርብ ማንኛውም ሰው ውሻውን እያመጣ ያሳክማል፣ ያስከትባል። በጣም ቆንጆ ነው። ሳላ አምላክ ተረፈበራለሁኝ። የመጣው ታዝኔ በግ ለማሳከም ነው፣ እና በጉ እየታመመ በብዛት ስላለ በግ ቅዘንና ከንፈር መቆሳሰል ባህሪ ያለው ያሬ የበጣው አዝኒ ብዙ ጊዜ እያሳከምኩ ያዳሳደ እየዳነልኝ ምናምን ይሄዳል። ህክምና አሰጣጣችሁ በጣም ቆንጆ ነው። እኛ አረጀ ሁሌም ስንመጣ ዝግጁ ናቸው። 8 ሰዓትም 7 ሰዓትም ስንመጣ ሁሌም ተስተናግጀ ነው የሚሄደው ስለዚህ ለኔ አገልግሎት በጣም አስፈልጎኝ ተመሽቶኛል። ዩኒቨርሲቲው እስፓና ከተባለ ግብረሰናይ ድርጅት ጋር በመተባበር ለጋማ ከብቶች ነጻ የሕክምና አገልግሎት እየሰጠ ይገኛል። ይህ መሆኑ ደግሞ ተላላፊና ወረርሽኝ በሽታዎችን ለመከላከል አግዟል። ነጻ የሕክምና አገልግሎት መሆኑም የአካባቢውን ማህበረሰብ ከእንግልትና ከውጭ ታድጓቸዋል። አባይ ነው ነጋ እባላለሁ። የመጣሁት ቀበሌ 18 ነው። ፈረሱን ንድፍት በሽታ ሞቢ ነው። በሽታው ደግሞ ተሎሚድን አይነት አይደለም። ና ተመላላሽ ነው። ሁልጊዜ የሚመላለስ ፈረስ ነው ራሱን ያድኑልናል። አሪፍ በደንብ ይከታተሉልናል። በደንብ አርጎ ማለት ነው። አይታቸው ከሆነ በደንብ አርጎ ያጠዋውን ሲያጥቡ አይተው ከሆነ እና እሱ እሱ ያለ ነው። ከእንግልት ከድካም ምናምን ነገር እንወጣለን። ሲቀጥል ደግሞ ነጻ መሆኑ ለእኛ በጣም ተጠቃሚ ነው። ብዙም ወጪ ማንዋጣ እንደፈለግን እንደ ቤታችን ነው፣ እየተገለገልንበት ያለ መነያዊ ይባላለሁ። ፈረሳ ሞቢን የመጣው እግሩን በጣም ሞቢኝ እና ከዚህ ሁሌ የመጣለው የነጻ አገልግሎት ነው። እና በጣም ማመሰግን ነጣ ድርጅት መሰጠቱን ድርጅቱን አመሰግናለሁ። ዶክተራችን ደግሞ አመሰግናለሁ። ሁሌ በቃ ፊታቸውን አዙረው ብናያውቅም ተልተሎኑ ምናምን አሳክሟቸው ተንከባከቧቸው ነው የሚሉና እኛ ደግሞ በቃ አክሻችን ብር ያለ የለም ብለን ሳንሳቀቅ ነው ምት የምናሳክም ከድካም ሁለተኛ ነጻ መሆኑ ደግሞ በቃ ለእኛ አሪፍ ነው ብር ባኒዝም ብኒዝም ፈረሱ ተሎ ቢታመም ተሎ ንተነሳክመለን የጎንደር ዩኒቨርሲቲ የእንስሳት የቀዶ ህክምና የማዋለድና የክትባት አገልግሎት እየሰጠ እንደሚገኝ የነገሩን በጎንደር ዩኒቨርሲቲ የእንስሳት ህክምናና ጤና ሳይንስ ኮሌጅ ቀዶ ጥገና መምህር ዶክተር ደጀን ታክልና የእንስሳት ሐኪም ዶክተር ውበቱ ጌጡ የትምህርት ክፍሉ ተማሪዎች ተግባር ተኮር ትምህርት እንዲወስዱ እያገዘ ነው ብለውናል። የእንስሳት ህክምና የተቋቋመበት አንደኛ ለመማር ማስተማር ነው፣ ዋናው መሰረቱ። ሁለተኛ ደግሞ ያው ከመማር ማስተማሩ በተጨማሪ ለምርምር ነው። ለምርምር እንዲሁም ደግሞ ከምርምርም ለኮሚኒቲ ሰርቪስ ነው ማለት ነው። አገልግሎቱ ምንድነው? መማር ማስተማር ስንል ያው ብቁ የሆነ ተማሪዎችን ለማፍራት እዚህ ጋር ክሊኒክ አለ። ስለዚህ ዋናው የእንስሳት ህክምና ዋናው ስራው ውጭም ወጥተው የሚሰሩት ህክምናውን የማዋለድ አገልግሎት አሁን በጣም ከአቅም በላይ ከሆነ ሲዜሪያል ሴክሽን እንሰራለን፣ ወይም ደግሞ ኦፕሬሽን መስራት ማለት ነው፣ እሱን እንሰራለን። ሌላው የእብዱሻ በሽታን ከመከላከል አንጻር ደግሞ የምንሰጠው ክትባት አለ። ከክትባት በተጨማሪ ማምከን እንሰራለን ማለት አሁን፣ ክትባት ባለቤት ያላቸው አምጠው ያስከትባሉ። ማምከን ደግሞ ኢቨን ባለቤት ያላቸው የፖፕሌሽኑን ወይም ደግሞ አኒማል ፖፕሌሽንን ኮንትሮል ለማድረግ ለመቆጣጠር ያመጣሉ እና ብዙ ጊዜ ስትሬክኒን ይጠቀማሉ። አሁን ሌላ ቦታ ላይ ስትሬክኒን ይጠቀማሉ ማለት እንስሳት ህክምና ሳይሆን በሽታ ይነሳል ተብሎ ሲጠረጠር ይገደላሉ። እና የአኒማሉን ዌልፌር ወይም ደግሞ የእንስሳውን ደህንነት ከመጠበቅ አንጻር በአንጻሩ ስፓይንግ ወይም ደግሞ ማምከን መስራቱ የተሻለ ነው። ያ ምንድነው በሽታውን ለመቆጣጠር ከምናደርጋቸው ተግባራት አንዱ ነው ማለት ነው። የክትባት አገልግሎት ዩኒቨርሲቲው ወይም ደግሞ የዚህ የእንስሳት ሕክምና ኮሌጅ በካምፓሶች ወይም በኮሌጆች መካከል አንደኛው ሲሆን የተለያዩ አገልግሎቶችን ይሰጣል። ከነዚህ መካከል የሕክምና አገልግሎት ነው። ሁለተኛ ደግሞ የመማር ማስተማር ተማሪዎችን በተለያየ መንገድ በሕክምና በመስጠት ኬዞችን በመያዝ ክትባት፣ የውሻ ክትባት አለን እሱን በመስጠት ኢንጌጅ እናደርጋለን ከሱ በተጨማሪ የላብራቶሪ ስራዎችን እንሰራለን። የላብራቶሪ ስራዎች ምንድን ነው? ኬዞችን በመያዝ የተለያዩ ናሙናዎችን በመውሰድ የደም ሊሆን ይችላል፣ የሽንት ወይም የሰገራይበት ናሙናዎችን በመውሰድ በሽታዎችን እስከ መጨረሻው ለህክምና እንዲደርሱ ማድረግ ነው። እሱን እንሰራለን ማለት ነው። ያው ከሌሎች ለየት የሚያደርገው አንደኛ ምንድን ምንድነው እንዳልኩት ዩኒቨርሲቲ እንደመሆኑ መጠን ለሌሎች ሞዴል ይሆናል ተብሎ የሚታሰብ ኮሌጅ ነው። ወይም ደግሞ ይሄ ህክምና ሴንተር እንደነገርኳችሁ ሌሎች ኦርዲናሪ የሆኑት ህክምናዎች ነው የሚሰጡ። ለምሳሌ ኬዙ ይመጣል፣ ከዛ በኋላ ቴንታቲቭሊ ወይም ደግሞ እነሱ በገመቱት ልክ በሽታው ይሄ ነው ብለው በመገመት ህክምና ሰጥተው መስደር ነው። እኛ ተማሪዎች አሉ፣ እዚህ የሚያስተምሩ መምህራኖች አሉ፣ ዶክተሮች አሉ፣ የህክምና ሙያተኞች ሁላችንም በመቀናጀት መጀመሪያ ኬዞችን እናያለን ከዛ በተጨማሪ ከአቅም በላይ የሆኑትን እንደነገርኳቸው ናሙናን ወስድና ያ ናሙና በላብራቶሪ ታይቶ የበሽታው ልኬታ ታይቶ ትክክለኛ መድኃኒት እንሰጣለን። ተጨማሪ ከሌሎች ከውጭ ካሉት የህክምና ሴንተሮች የተሻሉ መድኃኒቶችም አለው። እዚህ ከእነሱ በተጨማሪ ማለት ነው። ለምሳሌ አንቲፒን የሚባሉ ወይም ደግሞ የማስተገሻ መድኃኒቶች፣ እንደምታዩት ግልኮሶችን እንሰጣለን እንደ በሽተው ሁኔታ እና ማንኛውንም ስራ እንሰራለን። ከሱ በተጨማሪ ደግሞ ሰርጂካል ወይም ደግሞ የኦፕሬሽን ስራዎችን እንሰራለን። ኬዙን እናይና ለምሳሌ ፎሬን ነገር ወይም የተለየ ነገር የበሉ ከሆነ፣ የወሊድ ችግር ሲያጋጥማቸው፣ ከሌላ ክሊኒኮች ወደዚህ ሪፈር የሚደረጉት እሱም በተገቢ ሁኔታ እንሰጣለን ማን እንሰራለን። እንደ ዶክተር ደጀንታ አከለ ገለጻ የጎንደር ዩኒቨርሲቲ የእንስሳት ሕክምናና ጤና ሳይንስ ኮሌጅ ዝርያን በማሻሻል ለማህበረሰቡ አገልግሎት እየሰጠ ይገኛል። እዚህ ክሊኒክ ላይ ወጣንም እናገለግላለን፣ ከተማው ላይ እናገለግላለን መምጣት ማይችሉትን እናገለግላለን ወደፊት ግን መምጣት ማይችሉትን ያው ራሱን የቻለ አምፑላንስ ይኖራል። እንዲሁም ከጀርባ የምታዩት ሆስፒታል አለ። ሆስፒታሉ እያለቀ ኦልሞስት ያለ ነው። እሱ ሲኖር በተደራጀ መልኩ በአምፑላንስ ሁሉ መጠው ህክምና የሚያገለግሉ የሚያገኙበት በትና ኢንተንሲቭ ኬር ሁሉ የሚኖርበት ሁኔታ ይፈጠራል ማለት ነው። ሌላው ምንድነው? ኮሚኒቲ ሰርቪስ ላይ ዴሪ ካትል ወይም ደግሞ እነዚህ ወተት ከብቶች ላይ ይሰራል። ፕሮጀክቶች ይሰራሉ። ከዛ በተጨማሪ የወገራ በጎች ዝርያ ማሻሻያ አለ። እሱን ያው በየጊዜው እየሄድን አንደኛ ዲዋርሚንግ እንሰራለን ጥገኛ የውስጥና የውጭ ጥገኛ ትላትሎችን ቅድመ መከላከል እንሰጣለን ማለት ነው። ሌላው ህክምናም እንሰጣለን በሽታ በተነሳ ጊዜ ሂደን ህክምናም ሰጥተን እናውቃለን እንሰጣለንም የወገራ በጎች ላይ ማለት ነው። እዚህ ደግሞ ከዛ በተጨማሪ አርቲፊሻል ኢንሴሚኔሽንም ይሰጣል። አርቲፊሻል ኢንሴሚኔሽን ማለት የውጭ ዝርያዎችን በመጠቀም ለህብረተሰቡ ተጠቃሚ እንዲሆን እናደርጋለን ማለት ነው። ሼል ሲያነሱ የውጭ ዝርያዎቹ ይሰጣል ማለት ነው። በእንስሳት ህክምና ማዕከሉ የሚሰጠውን አገልግሎት ለማግኘት ከተለያዩ ወረዳዎች እንደሚመጡ የነገሩን የህክምና ባለሙያው እንስሳትን ቀዶ የማከምና የማወለድ ስራዎችም እየሰሩ መሆናቸውን ጠቅሰዋል። ሰርጀሪ እዚህ ይሰራል። ሩቅ ቦታም ይመጣሉ። ሌላ ወረዳ ላይም እስከ መምጣት የሰራናቸው ስራዎች አሉ። ሌላ ወረዳ፣ ሌላ ቦታም ይመጣሉ። ኢብን ከወገራ ራሱ ለማምከን ያመጣ እና የሰራንላቸዋሉ። ሰርጀሪ ያው ፕሮፌሽናል ስላሉ አንደኛ ኢብን ተማሪዎችም እዚህ ፕራክቲካሊ እነሱም አብረው እየተባበሩ ይሰራሉ። ሌላው ስፔሻላይዝድ ያደረጉ ባለሙያም ስላለ እዚህ ስፔሻላይዝድ ያደረጉም ስላሉ እንደገና ደግሞ ስፔሻላይዝድ ለማድረግ የሚማር ስላለ በዛው ይሰራል ማለት ነው፣ እየተሰራ ነው ያለው። ሁለተኛ ደግሞ ያው ብዙ ጊዜ አሁን ሌላ ቦታም አጋጣሚ መስራት እድል ነበረኝ እና ይህ ማደንዘዣ እጥረት አለና እዚህ ግን ያው ህንዶች ነበሩ ድሮ እነሱ ያመጡት ስላለ እሱንም እንጠቀማለን በዚሁ አጋጣሚ እንትን ማለት እንፈልገው አሁን ዲስቶኪያ ማኔጅመንት እናደርጋለን ወይም ደግሞ ሊወልዱ ሲሉ የሚቸገሩት ምክንያቱ ሁለት አይነት ነው በመሰረቱ አንደኛ ከጥጃው ሊሆን ይችላል ጥጃው ትልቅ ሊሆን ይችላል ወይም ደግሞ ሙትም ሊሆን ይችላል ሌላው ከእናቷ ደግሞ ሰርቪካል ዳይሌሽን ኢናዱኬት መሆን ወይም ደግሞ የማህፀን ግድግዳ በደንብ አለመከፈትና የወገቧ ወይም ፐልቪክ የሚባል ኤሪያ በሆኑ በጣም ትንሽ መሆን በተለይ ደግሞ የመጀመሪያ ወሊድ ላይ እንደዚህ አይነት ነገር ችግር ይፈጠራል እና ያን ምንድ ነው በሲ ኤስ ነው ማኔጅ የምናደርገው ማለት ነው፣ ኦፕሬሽን በመስራት ማለት ነው። እዚህ አሁን በጣም በፍጥነት ነው ኦፕሬሽን ሰርተን ብዙ ሰዎች ያው ስታቲፋይ ይሆናሉ። የህክምና ባለሙያዎቹ ከጣቢያችን ጋር በነበራቸው ቆይታ እየተሰጠ ያለውን ማህበራዊ አገልግሎት ለማዘመን የአልትራሳውንድና ኤክስሬ ህክምና ቁሳቁሶች ቢሟሉ የሚሉ ሀሳቦችን አንስተዋል። ህክምና ለስንሰጥ ዲስቶኪያ ማኔጅመንት ላይ አሁን ጉልበት ይፈልጋል፣ አንዳንዴ ጉልበት ይፈልጋል። እና ያው የጉልበት ማጠር አጋጣሚ አጋጥሞ ያውቃል የሆነ ሰዓት ላይ እና ያ እንደዚህ አይነት ነገር አለ፣ ጉልበት የሚፈልጋል። ሌላው ያው ሁሉ ነገር ደግሞ ላይሟላ ይችላል ማለት ነው፣ ማቴሪያል ምናምን እጥረት፣ እንደዚህ አይነት ነገሮች ያጋጥማሉ። በአንጻሩ ግን ያው ግዥም እየተደረገ ግዥም እየጠየቅን እየተገዛ ያው አገልግሎቱን እየሰጠን ነው ያለ ነው ማለት። በቀጥታ ሰርግጥ አሁን ሆስፒታሉ እየተሰራ እያለቀ ነው ያለና አልትራ ሳውንድ እና ኤክስራይ እነዚሁን እኛ ቲዎሬቲካል ብቻ ነው አሁን ብዙ ጊዜ እኔም አሁን የአልትራ ሳውንድ ና ኢሜጂንግ ምክንያቱም ሰርጀሪ ንድ ኢሜጂንግ ነው ኮርሱ ና እነዚህ የኢሜጂንግ አልትራ ሳውንድ ብዙ ጊዜ ያው እጥረት አለ ና እነሱ ወደፊት እንግዲህ ይሟላሉ ብለን ተስፋ እናደርጋለን። ምክንያቱ ዩኒቨርሲቲውም እንግዲህ ራሱን ይችላል የሚባል ነገር አለ። እንደገና አገልግሎት አሁን ከ ቲንክ ሁለት ሺ አምስት ይመስለኛል በደንብ የክሊኒካል አገልግሎት መስጠት የጀመረው ና ከዛ ጀምሮ ወደዚህ እየጨመረ ነው አገልግሎቱ እየጨመረ ያለ ተጠቃሚ። በጣም እንደዚህ አልነበረም ይጠቀሙ ማለት ያን ያክል አገልግሎቱን አያውቅም ነበር ህብረተሰቡና አዌርነስ ተፈጥሯል ባይነኝ። በተለይ ክትባት ላይ አሁን ውሾች ክትባት ላይ በጣም የሚገርም ስራ እየተሰራ ነው ባይነኝ። የእኛ የህክምና ሙያ ብዙም እንደ ሌሎች እንደ ሰው ወይም ደግሞ እንደ ሁማን ሜዲሲን ያደገ አይደለም። ተጨማሪ መሳሪያዎች ያስፈልጉናል። ከእነሱ ለምሳሌ አልትራሳውን እንዳለ ሙያተኞች ወይል ደቨሎፕድ አይደሉም። በኤክስፔሪንሱ ኤክስሬይ ለምሳሌ አንድ እንስሳት ተሰውሮ ዶላሪፒን ወይም ደግሞ የመሳሰሉት ነገሮች አስፈላጊ ናቸው። እኛ የምንሰራው ምንድን ነው? ጀስት ህክምናው ነው እና እነዛ መሳሪያዎች ሲቲ ስካን፣ ኤክስሬይ፣ አልትራ ሳውንድ እነዚህ የሚባሉ መሳሪያዎች ኢንዶስኮፒ የሚባሉ መሳሪያዎች አሉ። እነሱ ቢኖሩ የተሻለ ስራ ከዚህ የበለጠ መስራት እንችላለን። እነሱ ስለሌሉ ምንድን ነው ያው ለምሳሌ የአጥንት ስብራት ካለ ያው በባህል ወጌሻ እንዲያስጠግኗቸው የምናደርግ፣ ምክንያቱም መሳሪያዎች ስለሌሉ አድቫይስ አድርገን ነው የምንሰዳቸው ማለት ነው። ሌሎቹን ግን ያው እኛ በምንችለው መጠን እንሰራለን ማለት ነው። እነዚህ መሳሪያዎች ስለሚያስፈልጉን እንደ ድክመት ልናየው እንችላለን ማለት ነው። ዶክተር ነሲቡ ጥላሁን በጎንደር ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ስር በሚሰራው የስፓና ፕሮጀክት መሪ ናቸው። ስፓና ምህፃረ ቃል ሲሆን በእንግሊዝኛው ሶሳይቲ ፎር ፕሮቴክሽን ኦፍ አኒማልስ አብሮድ ይባላል። አቻ ትርጉሙም ለእንስሳት ደህንነት ጥበቃ ከውጭ የተደራጁ ማህበረሰብ የሚል ሀሳብ አለው። ይህ ግብረ ሰናይ ድርጅት ለጋማ ከብቶች ነጻ የህክምና አገልግሎት እየሰጠ እንደሚገኝ የፕሮጀክቱ መሪ አጫውተውናል። ፕሮጀክቱ በዩኒቨርሲቲ የህክምናና መሰል አገልግሎቶችን እየሰጠ ይገኛል ችን ይሰራል። በመሰረታዊነት ያከማል፣ ያሰለጥናል፣ ያስተምራል። ይህን የሚያደርገው በመሰረታዊነት ትኩረት አድርጎ እየሰራ ያለው ሰራተኛ እንስሳቶች የሚባሉት ወይም ደግሞ ወርኪንግ አኒማልስ የሚባሉት ናቸው። እንግዲህ ሰራተኛ እንስሳቶች የሚባሉት አሁን ስንሰራ እንዳያችሁት በአብዛኛው የጋማ ከብቶች ናቸው። በተጨማሪ በሬ፣ ግመል ሌሎችም አሉ። እንደኛ አካባቢ ተጨባጭ ሁኔታ ግን በአብዛኛው ለጋማ ከብቶች ትኩረት ስለማይሰጥ የሰራተኛ እንስሳቶች ይባል እንጂ እኛ እየሰራን ያለነውን ጋማ ከብቶች ላይ ነው ማለት ነው። ስለዚህ ይሄ ድርጅት ቅድም እንዳልኩ ሶስት ነገሮች ላይ ይሰራል፣ ያስተምራል፣ ያሰለጥናል፣ ያክማል። ይሄን የሚያደርገው አላማ ይዞ የተነሳው እንስሳቶቹን በማ በመጠበቅ እነዚህ እንስሳቶች ደህንነታቸው ሲጠበቅ የተሻለ ቁመና ይኖሯቸዋል። የተሻለ ጤና ይኖራቸዋል። የተሻለ ጉልበት ይኖራቸዋል። ይህን ሲያገኙ ለባለቤታቸው ከፍተኛ አገልግሎት ይሰጣሉ። በዚህ ምክንያት እነዚህ ማህበረሰብ አካላት ገቢያቸው ይጨምራል ወይም ደግሞ የእነሱ ኑሮ ይሻሻላል የሚል ጽንሰ ሀሳብ ይዞ ነው እየሰራ ያለው ድርጅታችን። ማለት ሕክምና ሁለት አይነት ነው ጠቅለል፣ ሌሎች ዝርዝሮች አሉ ግን ለማስረዳት ያህል የቅድመ መከላከል ሕክምናና የፈውስ ሕክምና ይባላል። የቅድመ መከላከል ህክምና የሚባለው እንስሳቱ ሳይታመም ለምሳሌ ክትባት መክተብ፣ ጸረ ተዋሲያን መስጠት ሲሆን የፈውስ ህክምና የሚባለው ደግሞ ታመው ቅድም በያቸዎቹ አግባብ ሲመጡ እንደየበሽታቸው አይነት ህክምና እንሰጣቸዋለን ማለት ነው። ስለዚህ በአጠቃላይ እስፓና በጎንደር ዩኒቨርሲቲ እየሰራ ያለው አሁን በምታዩት በቢሮ ደረጃ ታመው የሚመጡትን ቁስል ሊሆን ይችላል፣ ሌላ ህመም ሊሆን ይችላል፣ የፈውስ ህክምና አገልግሎት ይሰጣል። ከዛ በተጨማሪ ደግሞ እንግዲህ ከዚህ ከዚህ አካባቢ ውጭ ደባርቅ፣ ወገራ፣ ዳባት እና ጎንደር ዙሪያ ይሰራል። በአጠቃላይ ስድስት የተንቀሳቃሽ ህክምና ማዕከላት አሉት ማለት ነው። እንግዲህ ይህን በማድረግ እንዳልኩት የቅድመ መከላከል ህክምና ይሰጣል። ለምሳሌ በሽታ ከመከሰቱ በፊት ክትባት አገልግሎት ይሰጣል። የጸረ ተዋሲያ ነው ወይም ደግሞ የትላትል ቅድመ መከላከል ህክምና ይሰጣል። ታመው ስናገኝ ደግሞ ታመሙትን እናክማለን። ከዚህ ውጭ ከህክምና አገልግሎት ወጣ ስንል እንዴት ጋማ ከብቶች መታከም እንዳለባቸው፣ እንዴት መያዝ እንዳለባቸው፣ እንዴት እንክብካቤ እንደሚደረግላቸው ለእንስሳት ጤና ባለሙያዎች እናሰለጥናለን። ባገኝነው አጋጣሚ ደግሞ ማህበረሰቡን እናስገነዝባለን። ይብን ስልጠና እየጠራንም ስልጠናዎችን እንሰጣለን። በተለይ የተሻሉ መረጃ ከኛ ወስደው ለሌላው ለተቀረው ማህበረሰብ ያስተላልፋሉ ብለን የምናሰባቸውን አካላት እየመረጥን ወደ ማዕከል እያመጣ ስልጠናዎች እንሰጣለን እነሱ ሂደው እንዲያሰለጥኑ ለማድረግ ማለት ነው። ግብረ ሰናይ ድርጅቱ በዩኒቨርሲቲ ውስጥ አገልግሎት እየሰጠ መሆኑ በጋማ ከብቶች የሚፈጠረውንና በቀላሉ መድኃኒት የማይገኝለትን ንድፍት የተባለና መሰል በሽታዎችን ለመከላከል እድል ፈጥሯል። በተለይ በተለይ አሁን ንድፍት የምንለው በሽታ ቅድም ስናክም ያያቸው እንስሳቶችን በማቁሰል መንገድ ላይ እየቆሙ ለትራፊክ አደጋ እያጋለጡ እንስሳቶቹ እየተሰቃዩ ለእይታ ራሱ አስቸጋሪ የሆኑበት ሁኔታ ነበርና ይሄን በሽታ በከፍተኛ ደረጃ በመቀነስ ትልቅ አስተዋጽኦ በማድረግ የዚህ ድርጅት ሚና በቀላሉ የሚነገር አይደለም። ከፍተኛ ውድ የሆኑ መድኃኒቶችን ከውጭ ያስመጣል፣ ሀገር ቤት ይገዛል። ስለዚህ ይህን በሽታ በማከም እንዲያው ላጉላው ብዬ እንጂ ከዛ ውጭ እንደምታዩት በዚህ ማዕከል የጋማ ክፍቶች ህክምና የሚሰጠው በስፓና ነው። እዚህ አጠገባችን የማስተማሪያ ሆስፒታሉ አለ። ሌሎች እንስሳቶችን ነው የሚያክመው። እዛ ውጭ የጋማ ከፍቶች በጎንደር ከተማ ወደዚህ ሲመጡ የህክምና አገልግሎትን የሚሰጠው ይሄ ስፓና የተባለ ድርጅት ነው ማለት ነው። ከዛውጭ በወረዳዎች ራሱ የመድኃኒት እጥረት ሲኖር መድኃኒቶችን ለወረዳዎች የሚሰጥበት ሁኔታ ይኖራል። በዚህ አካሄድ ነው እንግዲህ የህክምና አገልግሎቱን እየሰጠ ያለው ፕሮጀክቱ ተደራሽነቱን ለማስፋት ውጥን ስለመያዙም ዶክተር ነሲቦ አንስተዋል። በማገገሚያ ማዕከል ነው በ2011 የተቋቋመው። በ2014 ነው እንደገና ተስፋፍቶ በተንቀሳቃሽ ህክምና አገልግሎት በሚል ፕሮጀክት የመጣው። እያሰፈ መጀመሪያ በፓይለት ወይም ደግሞ በሞዴል ደረጃ ተሞከረ። ከዛ ቀስ እያለ አሁን ወደ ተንቀሳቃሽ ህክምና አደገ። ከዚህ በኋላ ደግሞ እንግዲህ እያሰብን ያለነው ስድስት ወረዳዎች ላይ ነው እየሰራን ያለነው። ምናልባት ከቻልነ እንግዲህ የሰላም ሁኔታ የሚስተካከል ከሆነ ሰፋ ያሉ ወረዳዎችን ምክንያቱም የጋማ ከፍቶች ያሉበት ብዙ ቦታ ላይ ነው እንግዲህ ድርጅቱ ትኩረት ያደረገበትም እነዚህ ጋማ ከፍቶች ላይ ያለው ትኩረት አመለካከት አናሳ ስለሆነ እሱን በመቅረፍ የእነሱን አገልግሎት ለይቶ በማሳየት ማህበረሰቡ የበለጠ ደህንነታቸው እንዲጠበቅ ለማድረግ ስለሆነ ከነዚህ ስድስት ወረዳዎች ሰፋ ያለ በተለይ ወደ ሰሜኑ ክፍልና ከቻለን ወደ በረሃው አካባቢ ምክንያቱም ከፍተኛ ህያ ቁጥር ያለበት ቀጠናም ስለሆነ እንሰራለን ብለን እናስባለን። የጎንደር ዩኒቨርሲቲ እንስሳት ሕክምናና ሳይንስ ኮሌጅ ምክትል ዲን ዶክተር መሀመድ የሱፍ የእንስሳት ሕክምናው ሌሎች ክሊኒኮች ላይ የማይገኙ አገልግሎቶችን ጨምሮ ለአርሶ አደሮች የግንዛቤ ፈጠራ እየሰጠ መሆኑን ነግረውናል። በእንስሳት ሕክምናና ሳይንስ ኮሌጅ የሚገኘው የእንስሳት ሕክምና ማስተማሪያ ሆስፒታል የተለያዩ አገልግሎቶችን ለማህበረሰቡ ይሰጣል። ከእነዚህም ውስጥ የመጀመሪያው የግንዛቤ ማስጨበጫ ስራ ይሰራል። የግንዛቤ ማስጨበጫ ስራ ሲባል ለምሳሌ በሽታን ሲታሰብ አንድ በሽታ ከመከሰቱ በፊት የተለያዩ ስራዎች መሰራት ስላለባቸው ያንን በሽታ ለመቆጣጠር ወይም ስለዚያ በሽታ ግንዛቤ ለመፍጠር ሲባል መድረው የሚደረገው ለህክምና፣ ለምሳሌ የህክምና የታመሙ እንስሳቶችን ይዘው የሚመጡ የእንስሳት ባለቤቶችን አርሶ አደሮችን ስለ እንስሳት አመጋገብ፣ ስለ እንስሳት ህክምና በሽታ ሲነሳ ምን ማድረግ እንዳለባቸው፣ ስለ እንስሳት ጤና ከዛም በተጨማሪ ከሰው ወደ እንስሳት ከእንስሳት ወደ ሰው ስለሚተላለፉ በሽታዎች አጠቃላይ በሙሉ ግንዛቤ፣ በተለይ ህክምና ከመሰጠቱ በፊት የግንዛቤ ማስጨበጫ ስራዎች ዘወትር ጧጧት ይሄዳሉ። ስለዚህ ይሄ አንዱ የእንስሳት ክሊኒኩ ወይም የእንስሳት ሆስፒታሉ የሚሰራው ተግባር ነው። ከዛ በተጨማሪ ይህ ከንትን ካልን በኋላ ህክምና አገልግሎት እንሰጣለን። ተቋሙ የቤት ለቤት አገልግሎቶችን ጨምሮ የእንስሳት ዝርያ ማሻል ስራዎች እንደሚሰራም ዶክተር መሐመድ ያነሳሉ። የህክምና አገልግሎታችን ያው እንደሚታወቀው እንስሳቶች አንዳንድ፣ በተለይ ደግሞ ክልስ የሚባሉ ዝርያዎች ከቦታ ቦታ ይዘ ማንቀሳቀስ ስለማትችል ሁሉም እዚህ ይምጣ አይባሉም። ስለዚህ መምጣት አለባቸው ብንል መምጣት የማይችሉ ብዙ እንስሳቶች ስላሉ እነሱን ለማዳረስ ስንል ደግሞ ሞባይል ክሊኒክ የሚባላለን ተንቀሳቃሽ ወይም አምቡላተሪ ክሊኒክ የምንለዋለን። ባለሙያዎች በተለይ ከባድ ከባድ የሆኑ ኬዞች ሲያጋጥሙ የሚያስፈልጋቸውን መሳሪያ ይዘው ቤታቸው ድረስ በመሄድ ማለት የተንቀሳቃሽ ህክምና እንሰጣለን ማለት ነው። ከህክምና ጋር ተያይዞ በሶስት ዘርፍ ማለት ነው። አንደኛ የተመላላሽ ህክምና፣ ሁለተኛ የተንቀሳቃሽ ህክምና ና ሶስተኛ እንደ ሪፈራል ማለት ነው። እንደ ሪፈራል የቀዶ ህክምና ስራዎችን ማለት ነው። በተለያዩ ክሊኒኮች ሪፈር ተብሮ ወደኛ የሚመጡትንንትን እዚሁ እንስሳት ማስተማሪያ ሆስፒታሉ ላይ የምንሰራበት ሁኔታ አለ ማለት ነው። በተለይ ከእብድ ውሻ ጋር በተያያዘ የክትባት አገልግሎት እንሰጣለን። የክትባት አገልግሎትን በሁለት መንገድ ነው የምንሰጠው። አንደኛ ቫክሲኔሽን አለን፣ የእብድ ውሻ በሽታ ክትባት ከደብረ ዘይት በማስመጣት ማህበረሰቡ፣ ቅድም ባልኩ መልኩ እዚህ ሆስፒታሉ ላይ አምጥተውም እንዲያስከትቡ ይደረጋል። ማህበረሰቡን በመቀስቀስ ደግሞ እዛው አካባቢውን በመሄድ ማለት ነው ክትባቱ እንሰጣለን። ከዛ በተጨማሪ ሁለተኛው ደግሞ የብዱሳ በሽታን ለመከላከል ሌላኛው ውሻዎችን ቁጥር መቀነስ ነው። ይህን ለመቀነስ ደግሞ በተለይ ስፔይንግ የሚባለ ወይም ደግሞ የሴት ውሻዎችን ማምከን የሚል እንትን አለና ይህ በበቁ ባለሙያዎች የሚሰራ ስለሆነ ይህን ስራ ደግሞ እዚሁ ማለት ነው ቀጠሮ እየተያዘላቸው እንደዚህ የውሻ ባለቤቶች ማለት ነው ካሉት ባለሙያዎች ጋር ቀጠሮ እያያዙ የዚህ አይነትንም ስራ ከክትባት በተለይም የመከላከል ስራ ጋር በተያያዘው እንደዚህ አይነት ሰፊ ስራዎችን እንሰራለን። ትምህርት ክፍሉ በዘርፉ ከሚሰሩ ግብረሰናይ ድርጅቶች ጋር በቅንጅት እየሰራ ይገኛል ያሉን ምክትል ዲኑ፣ መሰል አገልግሎቶች በዩኒቨርሲቲ መሰጠታቸው እንስሳቱ ምርታማ እንዲሆን ያግዛቸዋል። እንስሳት ሕክምና በቅርብ መሰጠቱ አንድ እንስሳት ምርታማ እንዲሆን ከፍተኛ አስተዋጽኦ አለው። ምክንያቱም አንድ እንስሳት ምርታማ ለማድረግ ከሚጠበቁ ስራዎች አንዱ ለምሳሌ ምግቡ ላይ እንደምታተኩረው ሁሉ ጤንነቱም ላይም ማተኮር አለብ ትኩረት መስጠት አለበ። ምክንያቱም እንስሳት ጤናቸው ካልተጠበቀ፣ በሚፈለገው መልኩ አስፈላጊውን ህክምና ካላገኙ የፈለገውን ያህል ማለት ነው የምግብ አቅርቦት የተለያዩ ነገሮችን ቢኖሩ እዛ ጋር ምክንያቱም እንደ ተግዳሮት ወይም የሚጠበቅባቸው ምርት እንዳይሰጡ ከፍተኛ ጫና ያሳድርባቸዋል። ስለዚህ እዚህ አካባቢ እንስሳት ህክምና በመኖሩ በተለይ እንስሳት እርባታ ላይ የተሰማሩ የተለያዩ ግለሰቦችም የእርባታ ጣቢያዎችም ማለት ነው፣ እንዲሁም የማማከር አገልግሎትም እንሰጣለን። ስለዚህ በቀላሉ ህክምናውን እንዲያገኙ እንትን እንዲያደርጉ ትልቅ አስተዋጽኦ ያለ። እሱ ብቻ አይደለም፣ በማህበረሰቡ በተለይ ከውሻ በሽታ ቁጥጥር ጋር በተያያዘ ክትባት እንኳን ሲጠፋ ብዙ ጫና ነው የሚኖረው እና የከተማ ህዝብ ራሱ ምክንያቱም ብዙ በሽታዎች አሉ። አሁን የሚመጡ በሽታዎች ከእንስሳት ወደ ሰው እንዲያውም የሚተላለፉ ናቸው። አብዛኛው ኢመርጂንግ ዲስ የምንላቸው እንደዚ አይነት ነገር ስላሉ እዛ ላይ የግንዛቤ ስራም እንደገና ደግሞ በሽታዎችን በመቆጣጠርም ትልቅ ስራ እየሰራ እንገኛለን። እንስሳት ላይ የሚሰሩ የተለያዩ ፕሮጀክቶች ጋር እንደ ስፓና አይነት ዴሪ ፕሮጀክትም አለ። በተለይ አሁን ዴሪ ፕሮጀክት በተለይ ዝርያ ማሻሻል እና መኖ ልማት ላይ የሚሰራ እንትን ነው። ስፓና የምንለው ፕሮጀክት ደግሞ ከዩኬ የመጣ ነው ና ከዩኒቨርስቲው ጋር ከ2011 ጀምሮ የተለያዩ ስራዎችን እየሰራ የሚገኝ ነው እና በተለይ ትኩረቱን ሰራተኛ እንስሳት ከሚባሉት የጋማ ከብቶች ጋር ጋር ያቆራኘ ስለሆነ ከነሱ ጋር የተለያዩ ስራዎችን በሽታ በመቆጣጠር ህክምና በመስጠት እሱም ብቻ አይደለም፣ በተለይ እንትኖችን ራሱ ሙያው ላይ ያሉ ሰራተኞችን ስልጠና በመስጠት በሽታ በሚነሳበት ጊዜ በሽታ ደሰሳ በማድረግ የተለያዩ ስራዎችን እሱም ብቻ አይደለም፣ ለተማሪዎቻችን ራሱ በቅተው እንዲወጡ ስኪል ላብ በሚባላለ እሱን ሁሉ አቋቁመ ነገ ከነገ ወዲያ አንድ ተማሪ ከወጣ በኋላ ብቁ ሆኖ እንዲሰራ እሱንም በማደራጀት እነዚህ ግብረሰናይ ከምንላቸው ድርጅቶች ጋር በተለያዩ ከማህበረሰቡ ጋር ለመድረስ የተለያዩ ስራዎችን እየሰራ እንገኛለን። የእንስሳት ክሊኒኩን ወደ እንስሳት ሆስፒታል ለማሳደግ ውጥን መያዙን ዶክተር መሀመድ ተናግረዋል። ለህክምና የሚያስፈልጉ ቁሳቁሶቹን ለማሟላትም እየተሰራ ነው ብለዋል። እንስሳት ክሊኒክ የነበረውን ወደ እንስሳት ሆስፒታል የእንስሳት ማስተማሪያ ሆስፒታል እያሳደግ ነው ነው እዛ ጋር የተጀመረው ግንባታ አሁን ኦልሞስት አዲስ ኩረንትራት ተሰጥቶት ወደ ሰማንያ ዘጠና ፐርሰንት እያለቀ ያለ። ያ ሲያልቅ አሁን የኤክስ ሬይ የአልትራሳውንድ ችግር ብቻ ሳይሆን ሌሎችም የምርመራ እንትኖች ሁሉ አድቫንስድ ይሆናሉ። እዛ ጋ አሁን ምንድነው አይደለም በኢትዮጵያ እና በምስራቅ አፍሪካ ራሱ ለየት ያለ ዘ ፈርስት ኢን ኢትስ ካይንድ የሚባለው አይነት ሆስፒታል ነው እንትን የምናደርገው እዛ ላይ ምንድነው አሁን ምርመራዎችም የምርመራ እንትኖችም አድቫንስድ የሆኑ ቴክኖሎጂዎች ይገባሉ የሚል እቅድ ይዘን እየሰራ ነው። ከዛ በተጨማሪ አሁን የምንሰጠው የተመላላሽ ህክምና ነው፣ ግን ያነ በሚጀምርበት ጊዜ ከመጀመሪያው ጀምሮ ትሪያጅ የምንለው የበሽታ ልየታ ክፍል አለን። ከዛ በኋላ በተለይ ትናንሾቹ በግና ፍየል ለብቻ ነው የሚታከሙ፣ ትላልቅ ጋማ ከፍት የዳልጋ ከፍት የምንላቸው የሚታከሙበት እንትን አሉት፣ የላብራቶሪ የተለያዩ የላብራቶሪ ክፍሎች ቅድም እንዳልከው የአልትራሳውንድ እንደ ኤክስሬይ የምናምን እነዚህን ሁሉ ሊያስተናግድ የሚችል ክፍል አለ እና ያንን ሁሉ አስበን ያንን ሁሉ እንትን ብለን ማለት ነው በቅዱስ ቲዘድ ማለት ነው። ከዩኒቨርሲቲ ቶፕ ማናጅመንት ጋር ትኩረት ተሰጥቶት እንዲያውም አሁን ግንባታው ከነበረበት መቀዛቀዝ በደንብ ማለት ነው እንዲጨረስ ትኩረት ስለተሰጠው አሁን ኦልሞስት አይታችሁትም ከሆነ አላቅም ወደ ማለቁ ነው ያለው እና እሱን ደግሞ አሁን የሚቀረው ስራ ምንድን ነው ያንን ካለቀ በኋላ በሚፈለገው አሁን በምትለው ማቴሪያል የማሟላት ስራ ስለሆነ ቅድም ስጠቅሰው የነበረውን እዚህ ውስጥ አገር ውስጥም ያለ አገር ውጭም ካሉ ግብረሰናይ ድርጅቶች ጋር እየተነጋገርንም ነው። ተባብረን እሱን አሟልተን የላቀ የሆነ ወይም ደግሞ በተለይ አካባቢው በእንስሳት እንትኑ ዘርፉ ማለት ነው ላቅ ያለ ፖቴንሻል ስላለው እሱን ሊያስተናግድ የሚችል አገልግሎት መስጠት አለብን ብለን ትኩረት ይዘን እየሰራ ነው። የተከበራችሁ ተመልካቾቻችን ለዛሬ የነበረን ማዕድ ምሮ ዝግጅታችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። ፕሮግራም በማዘጋጀት አዲስ አለማየሁ፣ በማስተዋወቁን የደስታ ካሳና በካሜራ በኩል ወርቅነህ ሞላ አብረናችሁ ቆይታ ያደረግን ከቀሪ የአማራ ሚዲያ ኮርፖሬሽን አሚኮ ቴሌቪዥን ዝግጅቶች ጋር ጥሩ ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልኝ።